ኦሆ ከረጅም ማማ ላይ ጥንቅሽ በለስ ከጎድጓዳ ስፍራ ጠይሜ ሳምስው እንኳን ሽማግሌ ዳኛም አይመልስው እንኳን ሽማግሌ ዳኛም አይመልስው ደይተናው ደይተናው ከንገዴ ታከተኝ። ስንቱን አስታወስኩት ስንቱን አስብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በምክራዋ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታ። እንዴ ድምጽ ይህ ድምፄ አይደለም። ትላንትና በደማቁ የተጠናቀቀው የምዕራፍ 19 የፋና ላምሮት የአሸናፊዎች አሸናፊ ኮከብ የነበሩት ካሳሁን ዘውዱ፣ ፍሬም ጌታቸው ናቸው። እንኳን ደስ አላችሁ። እንዴት ነ ሰምታችሁታል። ያው አየር ላይ እናንተ ቢወጣም ቀድሜ ግን አሰምቻችኋለሁ። ተስፋ አለኝ ጥሩ ላይ ነው። ፕሮዲውስ ማድረጉ ብቻ አይደለም አይደል? ልሞክር። በጣም ጥሩ። ትላንትና በጣም ደማቅ ቀን ነበር ያሳለፍ ነው። እናንተም ጥሩ ቀን እንደነበራችሁ ተስፋ አደርጋለሁና እንዴት ነበረ? ማሸነፍ ትልቅ ነገር ነው። ስለዚህ ከካስሽ እንጀምርና ውድድሩን ባንደኝነት አጠናቀሃል፣ 400 ሺህ ብሩን ፍስ አድርገሃልና ስለዚህ እንዴት ነበረ ትላንት የነበረውን ስሜት እስኪ ንገረን። በጣም ቆንጆ ቀን ነበር ያሳለፍ ነው። እኔም ጓደኞቼ በጣም የፋይናል ስሜቱ በጣም ደስ ይል ነበረ። በእርግጥ ምዕራፍ 19 ትንሽ ከባድ ይመስለኛል። በጣም የተፎካከር ነው እዚህ የመጣ ነው። ጓደኝነታችንም ደግሞ እንዳለ ነው። በጣም እየተነጋገረ ነበር ስንሰራ የነበረው ብቻ እጅግ ደማቅና ደስ የሚል ጊዜ ነበረ በፋና ላምሮት ቤት ያሳለፍ ነው። አንደኛው ነው ማሸነፍ የተለየ ስሜት አለውና እሱስ ምን ማንኛውም ሰው አንደኛ ሆኖ ማሸነፍ በጣም ደስ ይለዋል። እኔም ያ ስሜት እስካሁን ድረስ አልለቀቀኝም። በጣም ደስ ብሎ ያስታውቃል። ይታ በጣም ጥሩ ኤፋክት። እንዴት ነበረ የትላንቱን ቀን በተለየ ና አንሳ ና የመጨረሻው ቀን ምን አይነት ስሜት ነበረው ከውጤቱ ጋር አያይዘህ እምትነግርሽ? የእውነት ማለት እንደ ፋይናል አስበህ ስንሰራ እኔም በበኩል አስቤ ስራ የነበረው ሰሚ ፋይናል ላይ ነበረ። በቃ ፋይናል እዛ ጋር ነው የሚያልቀውነን ለመናገር የዚህኛው ጋር ደረጃ ለማስተካከል ነው። አዎ እዚያ የገንዘብ ጉዳይ አለ ምናምን፣ ያ ነው እንጂ ያኛው ነበር በቃ ፋይናል። እኔ እንደ ፋይናል ሳስበው የነበረው እዛኛው ጋር ነው። ይሄኛው ጀስት በቃ እንደ መድረክ አስቤ ቢስራይ ነበር። ሶ አንደኝነት ደስ ይላል። በጣንደኝነት በጣም ደስ የሚል ነገር ነው። ሁለተኝነትም አይከፋ አሪፍ ነው። በጣም ጥሩ አስራ 19 እንግዲህ 13 ሳምንታቶች ነበሩት። በአጠቃላይ ስለነበራችሁ ሳምንታት ብናነሳ ደስ ይለኛል። በተለያየ ምድብ ነበራችሁ። ሁለታችሁም በየራሳችሁ መንገድ ከተለያዩ ምድብ ልጆች ጋር ውድድራችሁን ያደረጋችሁ በ8 ሳምንት ነው ተቀላቅላችሁ አንድ ግሩፕ ውስጥ የመጣችሁት፣ እና ከዛ አንጻር 13ቱ ሳምንታቶች እንዴት ነበረ? በጣም ቆንጆ ነበረ። በእያንዳንዱ ሳምንት እየተማርን ከዳኞችም እየተማርን አብረንም ካሉ ልጆች እየተማርን ለምን እዛ ጋር ብዙ አይነት ቴክኒኮችን ነው የምታየው ልጆች ላይ። እኔ ጋር ከእኔ የሚወሰድ ይኖራል፣ ከአንዱ የምትወስደው ይኖራል። ና በየሳምንቱ እድገት እያሳየን የመጣ ነው እና በጣም የየሳምንቱ ውድድር በጣም ደስ ይል ነበር። በጣም ቆንጆ ነበር። ኤፍሬም፣ ጉዞ ምን ይመስል ነበር? አስራ ሶስት ሳምንት አዎ፣ እንግዲህ የአስራሶስቱ ሳምንት እንደ አጠቃላይ የእውነት ከባድ ሶስት ወራት ማለት ነው። በጣም ከባድ የሆነ ሶስት ወራት ነው ያሳለፍ ነው። ያው የመጨረሻ ፍሪው ደስ ይላል እንጂ በጣም ብዙ ሀስል ነበሩ። እውነት ለመናገር በጣም የሚያስጨንቁ ጊዜያቶች አልፈዋል፣ በጣም ብዙ። ግን እግዚአብሔር ይመስገን ደግሞ የትላንትናው ቀን ናይስ ነበር፣ በጣም በጣም ጥሩ ምዕራፍ 19 ተጠናቀቀ ማለት የፋና ላምሮት ውድድር አለቀ ማለት አይደለም ትልቁ የቤት ስራው ይጀምራል አምስተኛው አሸናፊዎች አሸናፊ ከምዕራፍ 17 ምዕራፍ 18 አሸናፊዎች ጋር ተገናኝታችሁ የተለየ አቅም ታሳዩበት ነው ከውድድር ወይም ደግሞ ከምዕራፍ ውድድሮች የተለየ አቅምን የሚጠይቅ ነው ና ብዙ አስተያየቶች በ13ኛው በ13ቱ ሳምንቶች ውስጥ እየተሰጧችሁ በዳኞች መራሳችሁን እያሻሻላችሁ እዚህ ደርሳችኋል አሁን ደግሞ አምስተኛው አሸናፊዎች አሸናፊ ላይ መቀላቀላችሁ ይፋ ሆኗልና አምስተኛው አሸናፊዎች አሸናፊ ምን እንጠብቅ? ኤፍሬም ያው፣ እንግዲህ አምስተኛው አሸናፊ ሸናፊ ለመናገር ለምናገር ሁለቱ ምዕራፎች ላይ በጣም የሚገራርሙ ስምንት ልጆች አሉ። ከባድ ከባድ፣ አዎ፣ በጣም በቅርበትም አውቃቸው ልጆች ምኖር ለመናገር ሶ ከነሱ ጋር ነው እንግዲህ የሚጠብቀን። ያው፣ እነሱ የተወሰነ እረፍቶች ነበሯቸው፣ ወደ አራት ምናምን። አዎ፣ ሚኒማም አራት ዛ ስምንት ወር አካባቢ ገደማ እረፍት ነበራቸው። ይህ ሁሉ ጊዜ ጸጥ ይላሉ ብዬ አላስብም። ሁሉም ራሳቸው ስራ ላይ የሚወት በቅርበት ማውቃቸውም ልጆች አሉ ጠንክረው እየሰሩ ያሉ ከእነሱ ጋር ነው እንግዲህ ትግሉ የሚጠብቀን። ለዛ ደግሞ እንግዲህ ለእኛ ደግሞ ጥሩ አድቫንቴጅ የሚሆነው ከዚህኛው ቫይብ ሳንወጣ ወዲያው ነው መንገባው ና ያ ነገር የሚጠቅመን ይመስለኛል። ለሚመጣም ለሄደም ዝግጁ ነን እንግዲህ በጣም ጥሩ ካስሽ ይፊ እንዳለው ነው ዳኞችም ከኛ የሚጠብቁት ነገር አለ። ከፍ ያለ ውድድር ነው። በሶስት ምዕራፎች የበቁ ልጆች ናቸው የሚገናኙበት። በጣም ከባድ ይሆናል። በዛ ልክ መዘጋጀት ይፈልጋል። እኛም ደግሞ እኔ በግሌ ቢሳካልኝ፣ ቆንጆ ነገር ከፍ ያለ ነገር መስራት ብንችል ከጊዜው ጋር ራሳችን ትናርገን ደስ ይለኛል። ዳኞችም ተመልካቾችም የተሻለ ነገር ቢያዩ ከኔም እዛ ውስጥም ካሉ አሸናፊዎች አሸናፊ ልጆች ከፍ ያለ ውድድር እንዲሆን ነው ምኞቴ። በጣም ጥሩ። በጉዟችሁ እንግዲህ ከውድድር ባለፈ ከጀርባችሁ ያሉ ሰዎች አሉ፣ እንዳሉም ይሰማኛል፣ የሚያግዟችሁ ምናምና። ይሄ ትልቁ እድል ነው። አሁን ለአሸናፊነት በቅቷቸዋል፣ ምዕራፉን ጨርሳቸዋል። ከዛ ደግሞ ከፊት ለፊታችሁ የሚጠብቋችሁ ደግሞ የአምስተኛ አሸናፊዎች አሸናፊ ውድድር አለና በዚህ መንገዷችሁ ሁሉ ላገዟችሁ ሰዎች ምስጋና ማቅረብ ከፈለጋችሁ ትችላላችሁ። እሺ፣ አመሰግናለሁ እንዳልከው ነው። በዚህ በሶስት ወሩ ጉዟችን ውስጥ ምዕራፍ 19 ስንወዳደር ከጀርባችን በጣም በርካታ ሰዎች አሉ። የመጀመሪያው ፈጣሪ ነው። ፈጣሪ ይመስገን ለዚህ ስላበቃን። በመቀጠል እኔ ልጆቼን፣ ባለቤቴ የማመስገን እፈልጋለሁኝ። በጣም ከጎን የነበሩ እህቶቼን፣ የእህቶቼ ልጆች፣ አክስቶቼን በክፍለ ሀገር ምና የሚገኙ በጣም ሲደግፉኝ ነበር፣ አመሰግናለሁ። ከዛ ውጪ ጓደኞች አሉኝ በጣም የሚደግፉኝ ከዘፈን ምርጫ ጀምሮ በቦትም በምክርም በስነ ልቦናም እንደ ተዘጋጅቼ እንድገባም የሚመክሩኝ ጓደኞች ያሉኝ፣ እነሱ በስም መጥቀስ በጣም ከባድ ነው ራሳቸውን ያውቃሉ። በተለይ በቦት ሲያግዙኝ የነበሩ አሉና እጅግ አድርጊያ አመሰግናለሁኝ። ከዛ ውጪ ወላጅናቴን እጅግ አድርጊያ አመሰግናለሁ። ትናንትናም ተናግረዋለሁ። እሷን ሳስብ ነው ሁል ጊዜ ጠንክሬ መድረክ ላይ የምቆመው የእሷን ፍላጎት እንትን ለማለት ነው እና እሷን ባለችበት እግዚአብሔር ነብሷን በሰላም ያሳርፍልኝ። ይላሉ ከዛ ውጭ መላውን የሙዚቃ አፍቃሪ ኢትዮጵያዊ ነው ማመስገን የምፈልገው። በፋና ላምሮት ባለኝ እንቅስቃሴ እየተከታተሉ ከተለያየ አካባቢ የሚደግፉኝ ሰዎች ነበሩ፣ እነሱን እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን፣ ድጋፋቸው ይቀጥል። በጣም ጥሩ። እሺ ያው እንግዲህ የመጀመሪያውን የምለው ፈጣሪ አምላክ ነው። እንግዲህ እግዚአብሔር የተመሰገነ ለዚህ ያደረሰኝ ሲቀጥል ያው የወላጅነት ጸሎት ሁሌ ይከተላልና እሷም እንግዲህ ክብር ይገባታል በመቀጠል ደግሞ እዚህም ከወንድሜ ጋር ነው የምኖረውና ከቤተሰቦቹ ጋር ለእሱም ከነ ቤተሰቦቹ ክብረት ይስጥልኝ በጣም ነው የማመሰግነው ከዛ ባለፈ ግን ያው ክፍለ ሀገር ላይም አሉ የራሴ ጓደኞች እዚህ አይዞ በርታ የሚሉኝ በቦት የሚያግዙኝ እዚሁ ደግሞ አጠገቢ የሆነው ከሙዚቃ ምርጫ ጋር እንዲሁም ከአልባሳት ጋር ጨምሮ በጣም በብዙ ነገር የሚያገዙኝ ሶሻል ሚዲያ ላይ በጣም የሚሯሯጡ ልጆች አሉ። እንዲሁም በቦቱም በምኑ እነሱን በጣም ስፔሻሊ በጣም ማመስገን እፈልጋለሁ እነሱን እና እንዲሁ ፋናንም እንዲሁ ማመስገን ይጠበቃል። ሶ ይህንን እድል ሰጥቶን ለዚህ እንደበቃም ስላደረገኝ በጣም ማመስገን ይኖርበታል። እንዳጠቃላይ ግን እግዚአብሔር ይመስገን ነው። በጣም ጥሩ እኛም ከልብ እናመሰግናለን እዚህ ስቱዲዮ ቀጥታ ስርጭት መጣችሁ ለሰጣችሁን ጊዜ ምዕራፍ 19 ቆይታችን በጣም ስታስደንቁን ስታስደመሙም ነበር። ስለዚህ በአምስተኛው አሸናፊዎቹ አሸናፊ ከዛ አቅማችሁ ሳትጎሉ እንደውም በከፍታ እንደምትመጡ እንጠብቃለን። በጣም ነው የምናመሰግነው። ተመልካቾቻችን የፋና ላምሮት የምዕራፍ 19 ከአሸናፊዎች ጋር ቆይታ አድርገናል። ካሳሁን ዘውዱ ምዕራፉን አንደኛ በመውጣት 400 ሺ ብር አሸንፈዋል። የፍሬም ጌታቸው ምዕራፉን ሁለተኛ ደረጃን በመያዝ ደግሞ የ300 ሺ ብር ተሸላሚ ሆኗል። ሌላ ቀሪዎች አሸናፊዎች እነሱ ብቻ አይደሉም። ሶስተኛና አራተኛ ደረጃን የያዙ ያዙ ደግሞ አሸናፊዎች አሉ። ከእነሱ ጋር ደግሞ መሀል የከበደ ከአፍታ ቆይታ በኋላ ከእነሱ ጋር ቆይታ ታደርጋለች። ፋና ቀለማት ነው። መልካም ጊዜ።